ውሻ እኮ ቤተሰቦች፣ ውሻ ሩቅ ላይ ሩቅ ላይ የሆነ ጅብ አይቶ እኮ ነው የሚጮው፣ ገባችሁ አይደ ጌታን? ውሻ ዝም ብሎ ከመሬት ተነስቶ አይደለም ውውውው ብሎ ገባችሁ? እንደዛ አባባል ለምን አማጣች ሊትሉ ትችላላችሁ። ሄሚ አሁን ሰዓት በጣም ሊህኛ ሆና ይሄን አክል ጊዜ ለምን እየተጋፈጣች ለምን እየሄደች እንዳለ ይገባችኋል ብዬ አስባለሁ። ገባችኋ ደ እና ይሄንን መልእክት ለብሩክ አድርሱላችሁ ብዬ ስባለሁና፣ ላይክ እያደረጋችሁ ኮሜንትም ጥሩ ጥሩ ኮሜንት ጻፉልኝ ከተመቻችሁ ማለት ነው። ሰብስክራይብም እያደረጋችሁ ቤተሰብ በተሳብ ሆኖ ልኝላችኋለሁ። የጨረቃ ፋሚሊዎች ሰላም ሰላም። ውድና የተከበራችሁ ውድ ቻናል የቤተሰብ እንደናችሁ ባላችሁ በቦታ ሰላማችሁ ብዛ። እኔ ዳና ነኝ፣ እግዚአብሔር ይመስገን። እናንተም ዳና እንደሆናችሁ ተስፋ አደረጋለሁ። ሲቀጥል ወደ ገደለው ሊገባ ነው እና ምን አለ መሰላችሁ ውሻ ዝም ብሎ አይደለም የሚጮ ገባችሁ? የሆነ ነገር አይቶ ነው የሚጮ ገባችሁ? ዛሬ ሄሚ ዳኒ ይዛ መታለች እና እና ብሩክ ነገ ደግሞ ሱሲን እሊ ውስጥ ገብቴ ሱሲ ይዘ ከመጣክ ብራዘር የምር ነው ምሊ በጣም ከባድ ጸብ፣ ከባድ የማ እንጂ ያልጠበቀው ነገር ነው የሚፈጠረው ማለት ነው። ገባ? ሶስ ስለዚህ አንተ ደሞ ሶስን ይዜ ከመጣ የምር ነው። ሄሚና የጠራጠራችሁና ያሰባችሁ ነገር ሁሉ ትክክል ነው ማለት ነው። ተረዳኛ ደ እና አንተም ደሞ ኢሌው ውስጥ ይገብ ገፍተ ሄሚን ካደረጋች ሄሚ ያደረጋችሁ ነገር እኔም ማደርጋለሁ ብለ ሶሲ ይዘህ ከመጣ ጌታን ብሮክ ይወቲክ ነው ምን በጠበጠው ማለት ነው። ገባ? ከፈለክ ከፈለግ ሌላ ሴት ሌላ ሴት አምጥተ ቪዲዮ መሰራት ድራማ ማለት ነው። ድራማ ነው እንጂ ሌላ ሴት አምጥተ መሰራት ከፈለግ ማለት ነው። እንዶስ ሴቶች ይጄ ማጣሉ ምትል አሳብ ካለ ለራሱ ማለት ነው። ሌላ ሴት አምጥተ ስራ እንጂ ካልክ ይሄንት ይችላል ነገር ግን ሱሲ ይዜ መተ ሱሲን ደሞ ዳግሜ ዳግሜ ህይወት ለካስ ከባድ ብራዘር እግዚአብሔርን፣ በጣም በጣም ከባድ ነገር ነው ከባድ ነገሮች ይፈጠራል ብዬ ነው የምአስብ። እና ሄሚም ደግሞ ቤተሰቦች ሰው ልጅ እኮ ዝም ብሎ አይደለም እኮ እንዲህኛ ሚሆኑ እና ሁል ጊዜ በዝምታ አልፋ አልፋ አልፋ ሄሚ ምን አይታ ይሁን ይሄን አክል ሙሉ ቡሩክ ለጫክና እሊኛ ሆና ይሄን መንገድ ዝም ብላ እየሄደች ያለችው ተረዳችሁኝ? የምሬ ነው የሚላችሁ። አንድ ነገር ሳታይና አንድ ነገር ሳትጠረጥር እኔ አላውቅም ይሄን ጉዞ ይሄን መንገድ እንደዛ ሊትወስን ይሄን በቃ ቆራጥ ብላ ማሄድ የቻላቸው ምክንያት ማንም ሊያውቅ አይችልም። ማንም ቢሆን ማለት ነው የውስጧን የሚረዳው ሰው ማንም የለም። ከባችሁ፣ ውስጧን ማንም አልተረዳትም። ተረዳችሁኝ ወደ ማለት ያው እሷ ሚዲያ ላይ ወጣ ቪዲዮ ምናምን የተሰራ ነው እንጂ እንደዛ እንደዛ አንቺ አይማኖት እንደዛ እንደዛ ነሽ አንቺ አይማኖት። ካይማኖት ራስ ውረዱ እንጂ የአይማኖት እዚህ ውስጥ ምን እንዳለ ማን ያውቃል? ይሄን አክል መንገድ ይሄን አክል ጉዞ እሊ ውስጥ ገብታ በጣም እሊኛ ሆናለች። ለምን ድነው የሆነ ነገር ሳታይና አልኩ እኮ እንግዲህ ቀድሞ መግቢያ ላይ ውሻ አንድ ነገር ጅብን ሮቅ ላይ የሚሆን ቅርብ ላይ ሳያገኝ ዝም ብሎ ገባችሁ ሄሚየም ደግሞ እንደውም አንድ ነገር አይታ ነው እንጂ እንደዚህ አይነት ማንገድ እንደዚህ አይነት ስራ፣ እንደዚህ አይነት ነገር ላይ እጅን ለማስገባት ይሄን አክል ለማስቀናት ምን እየሰራሽ ያለችው። አንተ አንድ ነገር አድርጌ ነው ማለት ነው። ከሶሴ ጋር ያ እንደዛ ነገር አንድ ነገር ባታይ ኖሮ ይሄ ቀልበት ምንድነው? ይሄ አንገት ወርቅ፣ ራስ ወርቅ ነው ብር ራስ አትቀበልም ነበር። አንድ ነገር አድርጌ ነው ማለት ነው። ገባ ያ ነገር ደግሞ አንተ ደግሞ እውነቱን ተናገራለህ። ለሷ እውነቱን ከሷ ጋር መኖር የምትፈልግ ከሆነ እውነቱም ሄሚን የምትፈልጋት ከሆነ እውነቱን ተናገር። ሄሚ ባንተ ላይ የምትጨክ ነው፣ አንጀት የለም። ምክንያቱም አንድ ደረጃ አንድ ነገር አድርጌ ነው። ወንድ ልጅን ብዙ እንዳታምኑ ሴቶች። ጌታ አዎ፣ አያዛ ምን ወንድ ልጅ ነው ሶ። ስለዚህ ሄሚ ዝም ብላ አይደለም እንደዛ እየሮጠችና እንደዛ እየሆነች እያለችው ሄሚ እኮ እንደዛ አፍ ለአፍ እየተመላለሳች አፍ ለአፍ ክፉ ቃላት ካፋ ወጥቶ አያውቅም። ከልጅነት የምድርን እየተከተለ ነው ያዳ እዚ ጋር የደረስኩት እኔ ራሱ እያየዋት ማለት ነው። እያየዋት ነው ያደገችው። ሰው ዛሬ ማልስ በአል ማልስ በማልስ በማልስ በማልስ አፍ ለአፍ እየተመላለሳችሁ የሆነ ነገር ባይኖር ኖሮ ሄሚ እንደዛ እንደ እሳት አፍሱም አትሆንም። ከባ አንተ ደግሞ ያ ነገር ደግሞ ተረዳት። ማለት ምን እንደሆነ ንገራት፣ ምን እንዳለ አንተና ጋባደ ደግሞ እኔ አስጠንቅቄ የምነግርክ ነገር ቢኖር ሶሲን እየዘ ከመጣ እኛ በጣም ነው ምንወቅ። ሲክ በጣም ነው ከፈለክ ሌላ ሴት ለድራማ መሰራት ነገር ማለት ነው።

ሰው ልጅ እናንተ እሷ እኔ ካልነኩኝ አይነካ አነከብላ። ስንቴ ነው የምትነግረው? ቢዶ ላይ እያየ ያ ነገር አንድ ነገርማ አንተ ላይ አይታና ጠርጥራ ነው እንጂ እንደዚህ አይነት መንገድ እየሄዳች ያለችው በዛ ላይ ሶ ስለዚህ ተረጋጋ፣ ተረጋግት ምናልባት ተናደ ምናምን እሷ እያረገችው ነገር እኔ አደርጋለሁ የምትል ከሆነ ገደል ውስጥ ይንት ገባ ሁለት ሰው እሊኛም አሁን ጥሩ አይደለም። ሆነ ቢሆን ራሱ ይዜ መጣ ሀደራ ይሄ ነው ፈራውት ብለን ነገር እንቀበላለን። አንተ ደግሞ ከፈለክ ሌላ ሴት ይዘና፣ ኦኬ፣ ስራ ነው እሱ፣ ኦኬ፣ ምንም ችግር የለም። ገባችሁ? ሄሚ ራሱ ቀይ ባለፈው ያረከው ፕራንክ ላይ ሱሲን ለምን አረካት? ሱሲ ለምን ሀምጥ ተያል ህይወት ላይ ምናምን ብላ ነው የተናገራችሁ። ሌላ ሴት ይዘው ቤት መጣ ኖሮ እንደዚህ ነገር አይፈጠርም ብላለች። ባይዚያው ሱሲ ማለት ነው የሄሚን ክብሯን ዝቅ ስለምታደርግ ሄሚን ለፕራንክም ይሁን ለድራማም ይሁን እንታታ ማጣት እኛ አንፈልጋትም። የሄምን ማንነቱን ዝቅ የሚያደርገው ሰው እኛ አንወድም። ገባደ እኛ አንወድም። አዎ ሶ አንተ ደግሞ ከሄ ማለት ሌላ ሴት ማመጣት ሴት ማለት ስራ ማሰራት የምትፈልግ ከሆነ ብራዘር ዜድ ሱሲ እንዳታመጣ። ቤተሰቦቼ ነገር ግራ ተጋብቼ ያለው እኔ እና እናንተም እንደዛም ግራ ምናልባት እሱን ሴት ይዞ ይመጣል ብላችሁ እንደዛም የሚጠብቁት ሱሲ እንዳትመጣ ሶሲ ከመጣሽ እግዚአብሔርን በጣም ነው የምንሳደ ቢክም በጣም ነው የምናውራ ካንተ ማለት ነው። ከፈለክ ሌላ ሴት አምጥቴ እንደ ፈለክ ማሰራት ይችላል። ገባ ሶሲ ለሰው ልጅ ክብር የላትም፣ ለተመልካች ክብር የላትም፣ ለሄሚ ክብር የላትም። አስመሳይ ናት፣ ሚላሳ ናት። የምታወራው ቃላቶች በጣም የሚጸይፍና የሚያስጠላ ቃል ነው የምትጠቀመው ሶሲ። ለዚህ አንተ ደሞ እኛ ደሞ ሶሲን አንፈልጋትም ማለት ነው። ተረዳህኝ ደ ሶሲን ይዘ በፍጹም እንዳትመጣ አንፈልግም። አዎ ቤተሰቦች በዚህ ሀሳብ ላይ ማለት ከተስማማችሁ ላይክ አድርጉኝ፣ ኮሜንት ጻፉልኝ። እኔ እንደዛ ነው ያሰብኩትኝ። ሄሜ ያረጋችሁ ነገር አድርጌ መልሳለሁ ብሌ የማይሆን ገደል ውስጥ አትግባ፣ ብራዚየር። እሷ እኳን አንድ ነገር ሳታይ እንደዛ አታደርግም። አንድ ነገር ሳታይና አንድ ነገር ሳትጠረጥር እንደዚህ አይነት መንገድ በፍጹም አትሄድም። ከባድ እና እኔ እንደዚህ ብዬ ነው የሚያስበው። ቤተሰቦቼ ይሄ ልጅ እውነቴ ነው፣ ሶሲ ይዞ ከመጣ እኛ ይንሰ ይባለን አጥቤ ነው የሚሰጥ። ብራዚል እኔ ራሱ ማለት ነው ያ ከፈላቂ እኛ አሁን እየከለከልኮ አይደለም። ሴት ይዘን ማቴ ስራ ሌላ ሴት ለስራ ማለት ነው ገባ። ግን ሱሲ እኛ አንፈልግም፣ ክብረ ቢስ ሴት ናት። አስማሰባ የመጣ ነው እኮ አሁን ምድሩ እየተበጠበጠ ያለው። ገባችሁ? እና እንደዛ ነው ሚላችሁ ቤተሰቦች፣ ሰቦቼ እኔ አሳብና ማለት የገባኝ ሐሳብና የተረዳሁት መንገድ ይሄ ነው ብዬ አስባለሁኝ። ባላችሁበት ቦታ ሰላማችሁ በዛ። በጣም ነው ሞዳችሁ። ላይክ ሼር አርጉኝ ባይ